አሁን እዚህ ምሳይ በለው ዝም ብሎ ቲቪ ምናምን እንትን ያደርግል ራን ያደርጋል። እና ቲቪ ላይ የሆነ ኒውስ አይቼ በጣም እንደው ይህን እስቲ ከእናንተ ጋር እንደው መወያየት ፈልጌ ነው። ቶሎ ብዬ እስቲ እንትን ልበል ብዬ መጣሁትና ምን የሚል ኒውስ ላይ ቢቢሲ ቢቢሲ እንትን እንደ ዶኪሜንታሪ ነው ዶኪሜንታሪ ብሎ ብሊችንግ ብሊች የሚያደርጉ እንደ አፍሪካ ናይጄሪያ ውስጥ ስለ ናይጄሪያ ነው የናይጄሪያ ሴቶች ቆዳቸውን ብልጭ እያደረጉ እንደዚህ እንዲሆን እንደዚህ እንዲቀላ መድኃኒትና መድኃኒቱ በጠቅላላ አሁን ቼክ ራሱ እዛ ላይ ትንሽ ነው ያየሁት፣ እና ኢሌጋል የሆኑ መድኃኒቶችን የተጠቀሙ በዛ ላይ ደግሞ ምን ጀምረዋል? ልጅ ሲወልዱ አሁን እኮ ራሳቸው ላይ ብቻለም ልጆች ላይ ይቀባል፣ ክሬም ነው ይነፋል። በዛ ላይ ምን ማድረግ ጀምሯል? ልጆቹ ልጅ ከመወለዱ በፊት ሆድ ውስጥ እያለ ቆዳው እንዲቀላ ተብሎ ደግሞ ይወሰዳል። ምን ይሄ እኮ ምን መሰላችሁ እኮ እንትን ጭንቅላሃችን ተሞልቷል። እንትን አድርገውናል። እንደነሱ ካልሆንን ወይም ደግሞ እኛን የሚመስል ሰው የበታች ነው። ራሳችንን ቆመን ስናይ፣ በመስታወት ስናይ የምንመኘው ያንን ነው ማለት እኮ ነው። የምንመኘው እንደው ቀልቼ እንደነሱ ሆኜ እንደነሱ ፀጉሬ ረዝሞ እንደነሱ ቆዳዬ ቀልቶ እንደነሱ አፍንጫዬ ሰልካካ ሆኖ። በእኛ ጋም አለ፣ ስናድግ ግማሹ ውበት ቅላት ይባላል። አሁን እንደዚህ አይነት ከለር ሲኖር በጣም አሪፍ ነገር ነው። ደግሞ እውነተኛ ዲስክሪሚኔሽን አለ እውነተኛ ዲስክሪሚኔሽን እና ከለሩ የጠቆረ እኛ ሀገር፣ እንኳን ራሱ አይዶኖ ብሊችንግ ምን ያክል እኛ ጋር እንደተስፋፋ፣ እስቲ አሁን እባካችን ሆን አስቴን ትነግሩኛላችሁ ምን ያክል እየደረገ እንደሆነ ለመቅላት። እኔ አኩድኖት ብሊቭ ኦኬ። ከዚህ በፊት ስለ ጸጉር በጣም ብዙ ነገር በጣም ብዙ ውይይቶች ላይ ተካፍያለው፣ ብዙ ነገሮች ላይ ከዛሬ ሀያ አምስት ዓመት ጀምሮ ምን ያክል የሚያመጣው ለስከል በሽታ በጣም ብዙ አይነት ካንሰሮች እየፈጠረ እንደሆነ ይሄ ማጣበቂያው ይሄ አብሮ ውስጥ የሚነፋው ኬሚካሉ እሱ በጣም ከረጅም ጊዜ በኋላ ካንሰር፣ የቆዳ ካንሰር፣ የስከል ካንሰር፣ እስከሉን የሚበሳ አይነት ሁሉ ነገር ሊፈጠር እንደሚችል ብለን ብዙ ዲስከሽን ተነስቶ እንወያይ ነበር። ግን ብዙ እህቶቻችን ትጠቀማላችሁ፣ ለምን እንደሆነ ገብቷቸዋል። ኦልሬዲ አስተሳሰባችንን ጠምዘውታል። እኛ ጸጉራችን ዞማ ሆኖ ረጅም ሆኖ እንትን ካልሆነ ቆንጆ አይደላችሁም። የእነሱ ዓለም ውስጥማ ጭራሽ መቀጠር አይቻልም። ስራ ስራምለው ምለው ደህና ስራ አሁን የቢሮ ስራ እንደዚህ ደህነ ደህና ቦታ ስራ ጸጉሩ ጸጉራችንን የእነሱን አይነት ማስደረግ ማስተኩሰን አስረዝመን አስቀጥለን እነሱን ማስመሰል አለብን እንጂ አፍሮ ጸጉር አድርጎ አፍሮ ማለት አፍሎንት ነው አፍሎንት ማለት ደግሞ እንደ መጥፎ ነገር ነው። መጥፎ ነገር የእኛ ገጽታ የእኛ ተፈጥሮ እኮ ነው። እኛ ጸጉራችን ከርዳዳ አፍሮ ነን። ቆዳችን ጥቁር ነው ወይም ብራውን ነው፣ እንጂ ቀይ ነጭ አይደለንም። እና እንደነሱ መምሰል ማለት በጣም መብላት እስኪያቅተኝ ድረስ በጣም ይከብዳል። እንዲያን ደግሞ ይሄ ነገር ለነሱ እንደ ምግብ ነው። በነሱ ሀገር ውስጥ አሁን የእኛ ቢቢሲ እና ማለት ዌስተርን ውስጥ የሚተላለፈው ቢቢሲ እና አፍሪካ ውስጥ የሚተላለፈው ቢቢሲ አንድ አይነት አይደለም። ለአፍሪካ ለኢትዮጵያ ለኢንተርናሽናል ቢቢሲ ብሎ የሚያቀርቡት አላለን። እሱ አደለም እነሱ ሀገር ቢታየው አድቨርታይዝመንቱ፣ ዜናው ይለያል። ሁሉ ነገር የተለየ ነው። ምክንያቱም እዚህ የሚያሳዩትን ለእናንተ አያሳያችሁ። እዚህ የሚያሳዩትን አፍሪካ ውስጥ አያሳዩ። በመካከል ስፖርት፣ ትልቅ ስፖርት፣ ሱፐርቦል ወይ ዩኤፋ ካፕ ወይ ምናምን ተብሎ በመካከል ልክ ብሬክሲት ሲመጣ የእኛ ልጆች ዝንብ ፊታቸው ላይ የወረራቸው ውሃ ከቆሻሻ የቦይ ውሃ የዝናብ ውሃ ወይ የጎርፍ ውሃ እየቀዱ ሲጠጡ ብሬክ ላይ ብሬክ ላይ ያመጣሉ። በመካከል ጋፕ ላይ ያ ሁሉ አዶነ በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ሕዝብ የሚያየው ትልቁ ስፖርታዊ እንትን ላይ የእኛ ፊት ሲመጣ ዝንብ የወረረው ቆሻሻ ውሃ እየጠጣ ያንን ነው በመካከል የሚያመጡት፣ እና ያንን እያየን ያንን ዝንብ የወረረውን ፊት መምሰል አንፈልግም። ያንን የድህነት እንትን መምሰል አንፈልግም። ለዛ እኮ ነው በመጽሐፎቻቸው በፊልሞቻቸው፣ በትምህርት ቤት ውስጥ ትምህርት ላይ በማንኛውም አይነት ነገር ውስጥ የእኛን ገጽታና እኛን የሚመስል የበታች አድርገው ወይ ደግሞ የመጥፎ ነገር አድርገው ስለሚያቀርቡ ከዛ ለመላቀቅ እኮ ነው ወደን እኮ አይደለም ጭንቅላችን ውስጥ ሰርተውበታል እና ስቲል የምናስበው እኛ ስቲል ሀበሻ የሚባለው ጠቅላላ የሚያስበው እንደዛ ነው በመቅላቴ ተቀጠቆረው እኔ እናቴ ጥቁር ነች ስለዚህ እኔ እናቴን እኮ እንትልል ነው የበታች ነች ብዬ ላስብ ነው የወጣሁበትን አካል በጣም ነው የሚያሳዝነው እውነት እኔ እንዲህ እንዲህ አይነት ነገር ሳይ ምንድን ነው ማድረግ ያለብን እኛ ምንድን ነው እሱ ማድረግ ያለብን እንዲህ አይነት ነገር አንስተን መናገር አለብን ኦኬ ባለቤት እኔ ፀጉሯን እንትን አርጋ ተብሸል አርጋ ስትመጣ ወይ ብትመጣ ምንድን ነው ማለት ያለብኝ እንዴት ነው ብሄቭ ማድረግ ያለብኝ ዋው ዩ ሉክ ናይስ ወይ ደግሞ ዛሬ በጣም ነው አምረሽ የመጣሽው ካለ ሀ ስለዚህ ይህን ፀጉር ሁሌ ማድረግ አለብኝ ማለት ነው ብላ የምታስበው ወይ ደግሞ ሜካፕ ቀብታ ራሷን በተቻለ መጠን አቅልታ ወደ ቀይ እንትን አርጋ ብትመጣ ስትመጣ እኔ እንካሬጅ ካደረግኳት ወይም ደግሞ በጣም ታምሪያለች ሚስቴ ስለሆነች፣ አለ እህቴ፣ ጓደኛ ማናኛው እንዲህ ብለን ከእንትን ካልናቸው ኢንካሬጅ ካደረግናቸው ዳት ሴት በቃ ዳትስ ፎርም ብሎ የሚያምኑት ዋናው ኃላፊነቱ ያለው ተመልካቹ ላይ ነው። በዚህ ላይ ግን ማወቅ ያለብን አንድ ነገር አለ። ሴት ልጅ ስታጌጥ ወይ ደግሞ ሴት ልጅ ስትስትር ይኖ ሴቶች ምን እንደምል ለወንድ አይደለም። በጣም ብዙ ጊዜ እኮ ለወንድ አይደለም ለራሳቸው ነው። ሴት ለራሷ ነው የምታጌጠው የምታጌጠው ከዛ ሌላኛው ሴት ጋር ነው የሚተያዩት አይኖ እሷ ምን ያረገች እሷ እንደዚህ ያረገች ነው እንጂ። ከዛ እናንተ አንድ ብቻ አፍርሜሽን ትንትፈልገ ኮንፈርሜሽን ኮንፈርሜሽን ማለት ወይ ባላችሁ ወይ ቦይፍሬንዳችሁ ወይ ወንድማችሁ ወይ ብቻ አንድ ወንድ ዋው ዛሬ አሪፍ ነሽ ዛሬ ደግሞ ተለይተሻል ካለ በቃ ያ ኮንፈርሜሽን በቂ ነው፣ በወንዱ ሳይድ። ሌላው ከሴት ጋር ነው ፎክክሩ ያለው። ሴት ለሴት ነው አይደል እንዴ? ይሄ ግን በጣም በጣም መጥፎ ነገር። እያንዳንዳችን ተፈጥሮ በተፈጥሮ እናምራለን ውብነን ኦኬ ጭንቅላታችን ውስጥ የሰሩብንን ነገር ማወቅ መጀመር አለብን። ለምንድነው እሱ እንደዚህ መስዬ መታየት ፈለግኩት? ለምንድነው እሱ እኔ ፀጉሬ መርዘም ያለበት? ለምንድነው መርዘም ያለበት? ለምንድነው እሱ የእነሱ የነሱ ስለረዘመ ያኮ ኮኬዥያኖች ናቸው የዩሮፓያኖች ናቸው ወይ ኤዥያኖች ናቸው እኛ አይደለንም እኛ መካከል ሚክስ እንትን አለ ረጅም ፀጉር ያለው አጭር ፀጉር ያለው አለ ከርዳዳ አለ ዞማ አለ እዳዝም ማተር እያንዳንዳችን እናምራለን ይህንን መቀበል ለመጀመር መነጋገር አለብን ዝም ብሎ እንደዚሁ አይደለም አሁን እንዳልኳችሁ ራሱ ህብረተሰቡ በጣም ወሳኝነት አለው ተመልካቹ ምነው ነው ዛሬ ይሄ ፀጉር ቢቀርብሽ ኖሮ ፀጉሩ አያምርብሽም ማለት አይደለም ግን አንቺ አይደለሽም ሌላ ሰው እኮ ነው መስለም የምንታየው ያ ጸጉር እኮ ይወልቃል አለ እንዴ ሞለቃ አለበት አሁን አንዳንድ ሰዎች አሉ በፍጹም በቃ ከሜካፕና ከእንትን መላቀቅ አይፈልጉ ምክንያቱም እውነተኛውን ራሳቸውን ማሳየት አይፈልጉም ለህብረተሰቡ ለሶሳይቲው ያ ደግሞ መሆን የሌለበት ነገር ነው እኛ ራሳችንን መቀበል ካልቻልን በፍጹም ቁንጅና አደለም ሌላ ነገር ሰክቶ ከለር አጥፍቶ ራሱ እንትንን ኬሚካል ቀብቶ ሌላ ነገር መስሎ መታየት